ውድ ተመልካቾቻችን የምዕራፍ 21 16ቱ ተወዳዳሪዎች ጋር ትውውቅ እያደረግን ቆይታ እያደረግን ነው። እንዴት አገኛችኋቸው? የተወሰኑ ተወዳዳሪዎች ስራዎቻቸውን አቅርቧል። መልሱን ግምገማውን ለእናንተ ትቼ ግን እዚህ አራት ተወዳዳሪዎች አጠገብ ያሉ ከእነሱ ጋር ቆይታ እናደርጋለን። እንዴት ወደ ፋና ላምሮት መጡ፣ ከፋና ላምሮት ውድድር ምን ይጠብቃሉ? የሚሉና ና ሌሎች ጉዳዮችን እያነሳን ከእነሱ ጋር ቆንጆ ቆይታ ይኖረናል። አብራችሁን ቆዩ። በቅድሚያ ስቲ ከይታየው ልጀምር። እንኳን ወደ ፋና ላምሮት መድረክ በደህና መጣህ። እንኳን ደስ አለ። አመሰግናለሁ። እንኳን ደህና ቆያችሁ። የዚህ ውድድር አካል በመሆንህ ምን ተሰማ? ያው ደስ ብሎኛል። እውነት በጣም ትልቅ ነገር ነው ፋና ላምሮት ደስ ብሎኛል። ከዚህ በፊት ትከታተል ነበረ? እንዴት ነው እዚህ የመምጣት እድል ነበረ? ወይስ በቴሌቪዥን መስኮት ነበር የምትከታተለው? እንዴት ነበር? አዎ የተወሰኑትን በቴሌቪዥን ነበር ማይ ከተወሰነ ጊዜ ወደዚህ ግን እዚህ መጥቼ እያየው ነበር። እዚህ በቀጥታ ስልጭ ትመለከት ነበርእንዴት ነበረ ታዲያ የነበረው፣ እንግዲ ያኔ ተመልካች ደጋፊ የሆነ ነው የምትመጣው። እንዴት ነበረ ስሜቱ? አሁን ደግሞ ተወዳዳሪ ሆነ ስትመጣ ያለው ስሜት እንዴት ነው? ያው እንዳልኩሽ ነው፣ ደስ ይላል። ጠብቀው ነበር ጓደኞች የነበሩ የሚወዳደሩ አብዛኞች እና እኔ ደግሞ እዚህ መድረክ ላይ መቸኝሆን ምንግስ እያልኩ ነበረ። ያው ጊዜው ደርሶ አሁን ፈጣሪ ፈቅዶ እዚህ ደርሰናል። ደስ ብሎኛል እውነት። እንዴት አገኘው የፋና መድረክን ፋና ላምሮትን? አሪፍ ነው። በጣም ደስ ይላል። በጣም ደስ የሚለው ተወዳዳሪ ጓደኞች ነበሩኝ ወይም ብለሃል፣ እነማን ናቸው? እስኪ ያስታውሰን። አሁን በቅርብ የአሸናፊዎች አሸናፊ ላይ ነበረ። ሱራፌል ተቀባዩም ነበር፣ የተወሰነ ጊዜ መጣ ነበረ እዚህ። ስለዚህ ለፋና ላምሮት መድረክ አዲስ አይደለህም ማለት ነው። በዛ እየተለማመድክ ነበር የተወሰነ መልኩ ወደዚህ ውድድር ለመምጣት እንዴት ወሰንክ? የመጨረሻው ውሳኔ፣ ምክንያቱም ከዚህ በፊት ታይ ከነበረ ሌሎች ምዕራፎች ላይ የመሳተፍ እድል ይኖርሃል ብዬ አስባለሁ። አሁን የመጀመሪያ ነው ስትመጣ? አይ አስራ ስምንተኛ ላይ ኦዲሽን ወስጄ ነበረ አስራ ዘጠነኛ ላይ ልክ ያልሆነ ነገር ነበረ ታምም የነበረ ምናምን፣ ከዛ ሀያም እንዳየሽው የአሸናፊዎች አሸናፊ ነው ና በሀያ አንደኛው ላይ እንግዲህ ፈጣሪ ፈቅዶ ያው ኦዲሽኑን አልፌ አስራ ስድስት ውስጥ ተቀላቅያለሁ ያው መጥቻለሁ። እንግዲህ ስለዚህ እንግዲህ አንተ ብዙ ልምድ አለ ኦዲሽን ላይም ስትሳተፍ ነበር። እዚህ ደግሞ ስትመጣ ዳኞች የሚሰጡት አስተያየት አለ፣ ልጆቹም ተወዳዳሪዎችም ራሳቸውን ደግሞ በየጊዜው እያሻሻሉ እያሻሻሉ ነው እስከ ፍጻሜ የሚመጡትና ያ ነገር ማየቴ ምን ጠቅሞኛል ብለህ ታስባለህ? አንደኛ መድረኩን እንዳውቀው እንዳልፈራ አድርጎኛል። ሲቀጥል የዳኞች አስተያየት በደንብ ገንቢ ነው። ለእኔም ባይሆን ለነሱ የሚነገራቸው ለተወዳዳሪዎች የሚነገራቸው ኮሜንት እኔ ስራዬ ላይ እንድሰራ አድርጎኛልና እንግዲህ ጥሩ ነገር ይዘህ ይመጣለሁ ብያለሁ፣ በዳኞች ኮሜንትም አስተያየትም። መልካም እድል ይሁንልህ ብለናል። አመሰግናለሁ። ፍቅረ ማርያም እኔ ካላወራው እኔ ብዙ ልምድ አለኝ አንድ ሶስቴ ተመላልሽ መጥቻለሁ እያለ ነው ፍቅረ ማርያም። እንኳ እንድናወጣ እንኳ እንድናቆያችሁ። ወደ ፋና ላምሮት መድረክ ውድድር እንዴት መጣ? እከታተል ነበር ከዚህ በፊት ፋና ላምሮትን፣ ከመጀመሪያው ጊዜ ጀምሮ፣ አብይ ፈለቀ ካሸነፈበት ጊዜ ጀምሮ ከመጀመሪያው ምዕራፍ ጀምሮ እከታተል ነበር። እኔም መቼ ነው እዚህ መድረክ ላይ መጥቼ የምደምቀው ብዬ አስብ ነበረ፣ እና ጊዜው ደርሰው እንግዲህ መጥቻለሁ ማለት ነው። ባለፈው ስትነግረን ነበረ ከዚህ በፊት እና ለሶስተኛ፣ ለአራተኛ ጊዜ ነው የመጣኸው፣ እና እስቲ መለስ ብለህ አስታውሰኝ፣ ከየትኛው ምዕራፍ ጀምረህ ነው ኦዲሽን ላይ ስትሳተፍ የነበረው? በአራተኛው ነው የተሳካው እንግዲህ በአራተኛው ሲሳካ እንዴት ነው ጠብቀህ ነበር? እንዴት ነበር ስሜቱ? ምክንያቱም ሶስት ጊዜ አልተሳካም እና እዚህኛው ላይ ምን አይነት ስሜት ምን አይነት ምላሽ ጠብቀህ ነበር? እውነት ለመናገር አሪፍ ነገር ነበር። እንትን ያልኩ ከዚህ በፊት ትንሽ ያለመዘጋጀት ነገር ነበር ምናምን። ኦዲሽን ቀን ኮንዲሽን፣ ጉንፋንና ምናምን እንደዚህ አይነት ነገሮች ነበሩና አሁን ግን በደንብ ተዘጋጅቼ ምናምን ነበር የመጣሁትና ጠብቄ ነበር እንደምጠራ እንግዲህ ፋና ላምሮት እንደምታውቀው የእለት አቀራረብ ነው አደለም፤ ጉንፋን ምና ምናም ብሎ ምክንያት መስጠት አይቻልም። ውድድር ነው። በየቀኑ በቀጥታ ስርጭት የሚተላለፍም ጭምር ስለሆነ እነዚህ ነገሮችን እንግዲህ ጥንቃቄ ማድረግ ያስፈልጋል። ከዚህ ውድድሮቹ ላይ እነዚህ ነገሮች አይኖሩም ብለን ተስፋ እናደርጋለን። በደንብ ዝግጅት እናደረጋለን። አሁንም ፋና ላምሮትን እንግዲህ ውጭ የሆነ ስትመለከተውና፣ ዛሬ ደግሞ እዚህ መድረክ ላይ መተህ ስራህን ስታቀርብ ያለው ስሜት እንዴት ነው እንደ ተመልካችና እንደ ተወዳዳሪ? ይሄ በእርግጥ ያው የትውቅ መድረክ ነው። ያን ያህል የሚያስፈራ ነገር የለውም። ምናልባት ውድድሩ ላይ ስንደርስ እንግዲህ ምናልባት እናየዋለን። እስካሁን አሪፍ ነው ያለው ነገር ቆንጆ ነው። ቆይታ ተመችቶሃል? በጣም አሪፍ ነው። አዎ። ወደ አንተ እንመለሳለሁ። ከአሉን አስራ ስድስት ተወዳዳሪዎች መካከል ሁለት ሴት ተወዳዳሪዎች አሉን። አንዱ ደግሞ ያብስራ ነች

ያለውን ነገር ቢሆንም ባይሆንም ለመሞከር ነበር የመጣሁትኝ። ና በቃ ይህን ያህል እንትን አላልኩኝም ነበር። ከዚህ በፊት መጥተሽ ታቂ ነበር? ከዚህ በፊት መጥቼ አላቅም። የመጀመሪያ ሽ ነው የመጀመሪያ ነው። እንዴት አገኘሹ ታዲያ? ውይ ደስ ይላል። በእውነት በእውነት እንግዲህ ብዙ አቅም ያላቸው ልጆች ከዛ ውስጥ ነው እናንተ አስራ ስድስቱ ተመርጣችሁ ያለፋችሁት። ና አልፈሻል ተብለሽ የምዕራፍ ሀያ አንድ አስራ ስድስቱን ተቀላቅለሻል ስትባይ የነበረች ስሜት እንዴት ነው? ደስ ይላል ያለው ነገር ደስ ይላል ማለት በቃ እንድንዘጋጅ ምናምን ያለውን ነገር በዛ አንጻር በቃ ደስ ብሎኝ ነበር የተቀበልኩት። ዘፋኝ ግን አይፈራም አይደለ? እዛ ኦዲንስ መካከል ነው እንግዲህ ስራችሁን የምታቀርቡት። አሁን እየፈራሽ ነው? የሚያስፈራ ነገር አለ? ምኑን ያስፈራሽ? ስቴጆች እንደዚህ ተሳትፎ ያላቅምና፣ ከዛ አንጻር ትንሽ ግን እንደውም እዚህ ስንቀርብ ያለው ነገር እየለቀቀ ይመጣል እና ጥሩ ነው። ከዚህ በፊት ልምዶች የሉሽም ማለት ነው ሰርተሽም ምንም ነገር አታቂም? ሰራ ነበረ፣ በፊት ላይ ሰራ ነበረ፣ ሕጻናት ነው ወጣቶች። ከዛ ደግሞ በስራ አጋጣሚ ሌላ ስራ ላይ ነበር ያለሁት እና አሁን ላይም ያው ውድድሮች ምናምን ስታይ ምናምን ለመሳተፍ ለመሞከር ብዬ ነው የመጣሁት። በፊት ላይ ሰራ ነበር። የፋና ላምሮት ተወዳዳሪ ለመሆን ምንድን ነው ያነሳሳሽ? ውድድሮቹን ስታይ ስለነበረ ምን ጠብቀሽ ነው የመጣሽ? ተወዳዳሪዎቹን ስታይ ምናምን የኔስ አቅም ምን ያህል ነው በሚለው እና በቃ ሙከራ ለማድረግ እና በቃ እነሱን ሳያቸው ምናምን ደስ ይላሉ። እኔ ባለው ሌላ ስራ ላይ ስለሆንኩኝ ያለው በቲቪ ነው ላይ የምችለው እና በዛ አንጻር በቃ ስመለከት ምናምን ደስ ይላሉ። ደስ ብሎሽ የዚህ አካል መሆን አለብኝ ብለሽ ነው የመጣሽው። እንኳን ደህና መጣሽ። አቤል፣ ዝም አልኩ አይደል እንዴት? ውድድሩን በተለይ ደግሞ ማጣሪያ ውድድሩ እንዴት ነበር? እንዴት አገኘኸው? ማጣሪያ ውድድሩ በጣም አሪፍ ነበረ፣ ያው እንደጠበቅኩት በጣም አሪፍ ነበር። ብዙ ተዘጋጅተህ ነበር? አዎ ተዘጋጅቼ ነበር። ስለዚህ የጠበከውን ያገኘኸው። ከዚህ በፊት መተህ ታውቃለህ ወይስ የመጀመሪያ? አይ የመጀመሪያ ነው። የመጀመሪያ? አዎ። ደስ ይላል። እንኳን ተሳካለህ። እሺ። ያመሰግናለሁ። እ ፋና ላምሮትን እስቲ ወደኋላ መለስ ብለህ አስታውሰንና ትመለከት ነበረ? በተለይ የማን አድናቂ ነበረ? በቃ እመለከት ነበረ ብዙም ያው የኤልያስ ተሾመን እሱን በጣም ነበር የማደንቀው። ከሱ ጀምሮ ነው በደንብ ሳየ ነበር። ያው ሁሉንም አይቻለሁ። በጣም ከዚህ በፊት የነበረው ምዕራፎች ላይ ለምን መጣ አልተሳተፍክም? ምዕራፍ ሀያ አንድ ላይ ለምን መጣ? ያው ብዙ ነገር አልተመቻቸልኝም ነበር። ያው የመጣሁትም ከክፍለ ሀገር ስለሆን ያው ዛሬ ላይ ነው ወደዚህ ለመምጣት ያሰብኩት። ያው እዚህ ደርሻለሁ። የፋና ላምሮትን እንግዲህ ከዚህ በፊት በውጭ ሆኖ መመልከትና ተወዳዳሪ ሆኖ ደግሞ እዚህ መድረክ ላይ መቆም ያለው ስሜት እንዴት ነው? ያው በጣም ደስ ነው የሚል ያው ከዚህ በፊትም ስጠብቀው ስለነበረ እዚህ መድረሴ በጣም ደስ ብሎኛል። ትልቅ መድረክ ነውና፣ ያው ከዚህ በኋላም ደግሞ ብዙ መድረኮች እናያለው ብዬ አስባለሁ። ያው እስኪ እንግዲህ እናያለን ከዚህ በኋላ አብረን እናያለን። በተለየ ደግሞ ዳኞች እንግዲህ እዚህ ውድድር ላይ ያው ትልልቅ ዳኞች አሉ። ተወዳዳሪዎቹን ከጊዜ ወደ ጊዜ ከፍ እያለ አቅማቸውን እየጨመረ ደግሞ አሁን የምናየው ደረጃ ላይ እንዲደርሱ ትልቁን አስተዋጽኦ የሚያደርገው የሚነሱት የሚሰጧቸው አስተያየቶች ናቸው ና ያንን እንግዲህ ተቀብዬ ራሴን በተሻለ መንገድ ይዤ እመጣለሁ ብለህ ዝግጅት እያደረክ ነው ከአሁኑ ጀምሮ? ዝግጅት አድርጊያሉ። በፊትም ከሶስት ወር በፊትም ስዘጋጅ ነበር። አሪፍ ዝግጅት አድርጊያሉ ብዬ አስባለሁ። ገና ከአምስተኛው አሸናፊዎች አሸናፊ በፊት ጀምሮ የተዘጋጀህ ነው በሙዚቃ እየተዘጋጀው ነበር። አብረ እንግዲህ የተለያዩ ነገሮችን እያነሳን ቆይታ እናደርጋለን። ወደ አንተ መለሳለሁ። ያብ ስራ ከፋና ላምሮት ውድድር ምን ትጠብቂያለሽ? ማለት ማወቅን መማርን እሱን እጠብቃለሁኝ ማለት ነው። ለውጤት ምናምን ሳይሆን ቢያንስ አውቄበት ምናምን ተምሬበት ባልፍ ደስ ይለኛል። ያው አንተ የፋና ላምሮት ቤተሰብ ነ ስለዚህ ለአንተ አዲስ አይደለም መድረኩ ስለዚህ፣ ከፋና ላምሮት ውድድር ምን ትጠብቃለህ? ያው ተወዳዳሪ ወደዚህ መድረክ ሲመጣ ጥሩ ነገር ጠብቆ ነው የሚመጣው። እንደ ፈጣሪ ፍቃድ፣ እኔም ጥሩ ነገር ጠብቃለሁ። ፋና ላምሮትን እና የፋና ላምሮት ተመልካችን ማለት የፋና የሚመጥን ስራ አዘጋጅቻለሁ። እንግዲህ ጥሩ ነገር እናያለን አብረን ብዬ አስባለሁ፣ እንደ ፈጣሪ ፍቃድ። ስለዚህ ምን እንጠብቅ? ዝግጅትህ እንዴት ነው? እስቲ በደንብ ንገረን። አው ዝግጅት በምችለው ና ባገኘሁት አጋጣሚ ዝግጅቴን ጨርሻለሁ። ጥሩ ነገር ታያላችሁ፣ ጠብቁኝ ይላለሁ። ፋና ላምሮት ውድድር ምን የተለየ ነገር አለው ብለህ ታስባለህ? እዚህ ውድድር ላይ መቼስ ለመወዳደር ስትመጣ አስበኸው ከፋና ላምሮት ደግሞ አተርፋለሁ ብለህ የመጣኸው ነገር ይኖራል ብዬ አስባለሁና ምንድን ነው የተለየ ነገር ያለው? አዎ ያው እንግዲህ ኢትዮጵያ ውስጥ ብዙ የውድድር ፕላትፎርሞች አሉ። ፋና ላምሮትን ተመራጭ የሚያደርገው አንደኛ፣ የዳኞቹ ዳኞቹ የሚያነሱት ሀሳብ በደንብ ይገ ማለት ገንቢ ነው ይገነባል ከዳኞች ብዙ ነገር ማራለሁ ብዬ አንድም ሱ ነው። ሁለተኛ ደግሞ በአጭር ጊዜ ተወዳዳሪዎችን ለገበያ ያቀርባል፣ ማለት ወደ ሙዚቃ ኢንዱስትሪ ያስገባል ፋና ና ያ ነገር ተመራጭ አድርጎት ወደ ፋና መጥቻለሁ። ና እንግዲህ እሱን ነገር እንጠብቃለን እንጠብቃ መልካም እድል ይሆንለን። በሚኖሩን ቆይታዎች የተዘጋጀህባቸውን ስራዎች አብረን የምንመለከት ነው የሚሆነው እንኳን በድጋሚ ወደ ምዕራፍ 21 በደና መጣ። አመሰግናለሁ እንኳን ደና ቆያችሁኝ። እና አመሰግናለሁ። ፍቅረት እስቲ ስላንተ ዝግጅት የተወሰነ በለን። ያው እንዳልኩሽ ለኦዲሽን ቆየት ስላልኩኝ፣ ያው ከዛን ጊዜ ጀምሮ እንግዲህ እየተዘጋጀው ነው ያለሁት። እስካሁን ከሰባት መቶ ተወዳዳሪዎች ተመርጠ ደግሞ እድል አግኝተ ምዕራፍ 21 ላይ መጥተሃል። ስለዚህ በአጠቃላይ የነበረህ ዝግጅት እንዲሁም ደግሞ ከፋና ላምሮት ውድድር ምን ጠብቃለ? ከፋና ላምሮት ውድድር ከዚህ በፊት የነበሩት ተወዳዳሪዎች የምናውቃቸው አሉና ከታች ተነስተው ውድድር ውስጥ እንዴት ከፍታ ላይ እንደደረሱ ምናምን አይተናል፣ ዳኞች በሚሰጧቸው አስተያየት ምናምን ማለት ነው። እና እኔም እንግዲህ ራስን ለማሳደግ ትልቅ ትምህርት ቤት ነው ፋና። ብልጥ ለሆነ ሰው ራሱን የሚያሳድግበት ነውና እሱን አስቤን የመጣት ነው። ስለዚህ በብልጠት ተምሬ ይወጣለው ነው። በነበሩት ውድድሮች በተለይ ማንን ታድንቃለህ? ከነበሩት የአሸናፊዎች አሸናፊ ሊሆን ይችላል። ከምዕራፎች ብታስታውሰው፣ የመጀመሪያው ምዕራፍ የአብይ ፈለቀ አድናቂ ነበርኩኝ። እንደገና ሰለሞን ጥጋቤ በጣም ይመቸኛል። እሱ እነዚህ ናቸው። ስለዚህ ከመጀመሪያው ጀምሮ አብረህን እየተጓዝክ ነው እዚህ የመጣኸው እና የፋና ላምሮትን ሂደት ለውጦች እንዴት ታያቸዋለህ? የሚገርም ነው ከመጀመሪያው ጀምሮ ከስቱዲዮም እንደ አጠቃላይ ፕሮግራሙ በጣም እያደገ ነው የመጣውና አሪፍ ነው፣ አሪፍ ሁኔታ ላይ ነው ያለው። ስለዚህ ደግሞ ለብዙ ተወዳዳሪዎች እድል እየሰጠ ነው አይደለ? ፋና ላምሮት አዲስ አበባ ይሁን ዋናው እንግዲህ መስሪያ ቤታችን ውድድሩን የምናደርገው እንጂ ከመላው ሀገሪቷ ከተለያዩ አካባቢዎች የሚመጡ ተወዳዳሪዎች የሚሳተፉበት ነው። አቅም ችሎታ ኖራቸው ግን ደግሞ እድሉን ላጡ ልጆች ነው በተለየ ፋና ላምሮት እንግዲህ፣ ወደ ሙዚቃዊ ኢንዱስትሪ እንዲገቡ የተሻለ ስራ ይዘው እንዲመጡ እያበረታታ እድልም እየሰጠ ያለ ዋና ዓላማውም እሱ ነው። ስለዚህ አንተ ደግሞ አብረህን ስትጓዝ ብዙ ልጆችን አይተሃል ብዬ አስባለሁ። ትልቅ ደረጃ ላይ የደረሱ ልጆች አሉ። ና ከዛ አንጻር አንተ ምን ትጠብቃለህ? ተመልካች ከአንተ ምን ይጠብቅ? እንግዲህ ያለኝን አቅም ተጠቅሜ አሪፍ ነገር ለማሳየት እንደገና ዳኞች የሚሰጡኝን አስተያየት ይዤ ደግሞ ራሴን ለማሳደግ ተዘጋጅቼ ነው የመጣት ማለት ነው። ቅዳሜ ነው፣ ፋና ላምሮት ነው። ውድ ተመልካቾቻችን ከምዕራፍ 21 16 ተወዳዳሪዎች ጋር የሙዚቃ ስራዎቻቸውን እያቀረቡልን እየተዋወቅን ነው የምንገኘው። እኛም ደግሞ በየመሀሉ እየመጣን ከተወዳዳሪዎቹ ጋር ቆንጆ ቆይታ እያደረግን ነው። ፋና ላምሮት መድረክ ላይ ሲመጡ ምን ስሜት ሰጣቸው? ምን ይጠብቃሉ የሚለውን እንግዲህ ቆይታ እያደረግን ከእናንተ ጋርም አብረን የምንቆይ ይሆናል። ቀጣይ ተወዳዳሪዎች ደግሞ ስራዎቻቸውን ያቀርቡልናል። ከእነሱ ጋርም ትውውቅ እናደርጋለን። ቅዳሜ ነው፣ ፋና ላምሮት ነው። የትም እንዳትሄዱ አብራችን ቆዩ።